እንደ ቶማስ ያሉ እንደ ናትናኤል ያሉ ቅሬታዎች ወደፊት ይነሳሉ። ለናትናኤል የተባለው ምንድን ነው? ፊልጶስ ሳይጠራ ከበለሱ በታች አየው ስላልሁ አመንህን ካለ በኋላ ምን አለ? ገና ከዚያም የሚበልጥ ታያለህ። የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ። ይሄ የሚሆነው መቼ ነው? ሰማይ ሲከፈት፣ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ። ልክ ያዕቆብ እንዳየው አይነት ማለት ነው። ስለዚህ ወደፊት ጌታችን ኢየሱስ ክርስቶስ በያዕቆብ ቤት ላይ ለዘላለም ሊነግስ በሚገለጥበት በዛ ጊዜ የጽድቅ ፀሐይ ሆኖ ለእስራኤል በሚወጣበት በዚያ ወቅት የእግዚአብሔር መላእክት ሥራ ይበዛባቸዋል። ለምን? በማቴዎስ 25 ላይ እንደተነገረው ጌታችን ኢየሱስ ክርስቶስ የሰው ልጅ በአባቱ ክብር ከቅዱሳን መላእክቱ ጋር ይመጣል፣ አሕዛብንም በፊቱ ይሰበስባል። ያኔ የሚገለጠው ከእስራኤል አኳያ እንደሆነ እናውቃለን። እዛው ላይ እንደተገለጠው በአሕዛብ መካከል እንኳን ሲፈርድ ለበጎቹም ሆነ ለፍየሎቹ ያለው የፍርድ መስፈርትና መመዘኛ ያደረገው ለወንድሞቼ ስላደረጋችሁትና ለወንድሞቼ ስላላደረጋችሁት እያለ ነው። እነዛ ወንድሞቼ የሚላቸው እነዚህ ናቸው። ጌታ ኢየሱስ ክርስቶስ ወደፊት እስራኤል አምና የእስራኤል ቅሬታዎች ኢየሱስን ተቀብለው በሚገኙበት በወደፊቱ ክፍለ ዘመን ዳግመኛ ራሱን ይገልጣል። ዳግመኛ በዛው በእስራኤል ምድር ይገለጣል፣ በክብር ያዩታል። በጣም ደስ የሚል ነገር ነው። ይሁን እንጂ እነሱ አይተው ነው፣ እነሱ በብዙ ተአምራት ነው። ዛሬ በወንጌል ስብከት ሳያምኑ ወደፊት በብዙ ሁኔታዎች ውስጥ አልፈው ከመነጠቅ በኋላ በልዩ ልዩ ድንቆችና ምልክቶች ያምናሉ። ዛሬ ላይ ግን ሳያዩ የሚያምኑ የተባሉት በዚህ በጸጋው ዘመነ መግቦት ወንጌል ተሰብኮላቸው የሚያምኑትን ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል ሐዋርያው ጴጥሮስ ሲናገር። ምናለ አንደኛ ጴጥሮስ ምዕራፍ አንድ ላይ ከቁጥር ዘጠኝ እርሱንም ሳታዩት ትወዱታላችሁ አሁንም ምንም ባታዩት በእርሱ አምናችሁ፣ ይላል ምንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል በማለት ይናገራል። ሳናይ በማመናችን ደስ ሊለን ይገባል። በእምነት እንጂ በማየት ባለመመላለሳችን ደስ ሊለን ይገባል። ይሁን እንጂ ማየት ለሚፈልጉም በቂ ማስረጃ፣ የታየ ማስረጃ ሞልቷል። የትንሣኤው ምልክትነት ተጨባጭ ማስረጃ ነው። ዓለሙ ምንም ምክንያት የለውም። ለአምስቱ የስሜት ዋሶቻችን የሚሆን ፋክት ሆኖ የቀረበልን የሚታይ የሚሰማ የሚዳሰስ ሆኖ የቀረበልን ማስረጃ የለንም ብለው ፈላስፎች፣ ሳይንቲስቶች መከራከር አይችሉም እግዚአብሔር ለሁሉ የሚሆን ማስረጃ አቅርበዋል። ኢየሱስ በቂ ምስክር አለው። የሰማይና የምድር የመለኮትና የሰው ምስክር ያለው ነው። ክብር ለጌታ ይሁን።